በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰላም ለናንተ ይሁን ውድ ቤተሰቦቻችን፣ እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ድረሳችሁ። አሚን። ሕይወተ ማርያም ድንግል ክፍል 20 እማ አምላክ በቤተ ዮሐንስ። ከትንሣኤ በኋላ በጌታ ላመኑ ደቀ መዛሙርት የመጽናናት ወቅት አልነበረም፤ ምክንያቱም ከሙታን ተለይቶ የሚነሳውን ዜና ለዓለም እንዳያዳርሱባቸው በመስጋት አይሁድ ሊያጠፏቸው ይዙቱባቸው ነበርና በቀንም በሌሊትም ጽርሐ ጽዮን በተሰኘችው የሐዋርያው ማርቆስ እናት ቤት ለሐምሳ ቀናት ተቀመጡ። በዝግደጆች እየገባ ከሚጠይቃቸው ጌታ በቀር ሌላ ማንም ወደ እነርሱ አልመጣም። በዚህ አስጨናቂ የደቀ መዛሙርቱ ኑሮ ውስጥ እመቤታችንም ነበረችበት። በበዓለ ሃምሳ ሐዋርያት መንፈስ ቅዱስን ሊቀበሉ እመቤታችንን በመካከላቸው እንደ ታቦት አድርገዋት እንደነበር ታሪክ ምስክር ነው። እንደ ጌታችን ቃል ዓመት ወደ ሌላው የዓለም ክፍል ለስብከት ሳይወጡ በሕብረት ኢየሩሳሌም ያስተምሩ በነበረበት ወይም መቅደመ ወንጌል ጊዜ እመቤታችን ከእነርሱ አልተለየችም። እርሷ ለበቃቸው ሚስጥር እነርሱ አልበቁምና፣ የተሰወረውን ትገልጥላቸው፣ ያልሰሙትን ታስረዳቸው ነበር። ከዕለታት አንድ ቀን ግን የማይገባቸውን ጥያቄ አቀርበውላት እንደነበር በታሪክ ድርሳናት ተመዝግቧል። ጌታችን ይነግረናል ስንል ሳይነግረን አረገ። ሰማይና ምድር የማይችሉትን አምላክ ከቶ እንደምንቻልሽው እስኪ ንገሪን አሏት። እርሷም፣ ይህንንስ እኔም ልናገረው እናንተም ልትሰሙት አይቻላችሁም አለቻቸው። እነርሱ ግን ነገሩ ቢገርማቸው ደጋግመው ጠየቋት። ከቤተ እግዚአብሔር ወሰዷት። የማያውቀው መልአክ ቀርቶ የማላውቀው ግሩም መልአክ መጥቶ ቀኝ ክንፉን ቢባርከው ህብስተ ሕይወት ሆነ በልቶ አበላኝ፣ ግራ ክንፉንም ባረከው የሕይወት መጠጥ ሆነ ጠጥቶ አጠጣኝ፣ ብላ ወደ ዋናው ምስጢር እገባለው ስትል ጊዜው የካፍያ ስለነበር መላኩ የመብረቅ የነጎድጓድ ድምፅ አሰምቶ ገስጿቸዋል። ልትመረምሩት አይገባችሁም ሲል ነው። በዚህም ዓለም ያልደረሰበት የመለኮት መዝገበ ምስጢር እንደሆነች ታወቀ ተረዳም። ሁሉም ደቀ መዛሙርት የጠፉትን በጎች ፍለጋ ዕጣ ወደ ደረሳቸው ክፍለ ዓለም ሲሰማሩ እመቤታችን ቀሪ ዘመኗን ያሳለፈችው ጌታ ይወደው ከነበረው ደቀ መዝሙር ቤት ነው። የአደራ እናቱ ናትና ከቀራኒዮ እስከ ጌቴ ሴማኒ በፍጹም ፍቅር አገለገላት። ቀን ቀን ሀገረ ስብከቱ ኤፌሶን ነበረችና ወንጌልን ሲሰብክ ውሎ ማታ ማታ በደመና ከቤቱ ገብቶ ያድር ነበር። እመቤታችንም ነፍስ ከስጋዋ እስከተለየችበት ቀን ድረስ ወደ ልጇ የመቃብር ስፍራ መሄዷን አታቋርጥም ነበር። እኒያ ርጉማን አይሁድ አዘውትራ ወደ ልጇ መቃብር መሄዷን ሲሰሙ ጊዜ ጠባቂዎችን ሾመውባት ነበር። እርሷ ግን ከመሄድ አላቋረጠችም፣ እነርሱም አላዩዋትም። የልጇ የጥበቡ መጋረጃ ሰውሯት ነበርና በአጸደ ስጋ ሳለች ከተገቡላት ሁለት ቃል ኪዳኖች መካከል አንዱ በዚህ ስፍራ ቆማ ስትጸልይ ሳለች በየካቲት 16 ቀን የተገባላት ነው። በአለመስጋ ሳለች አለመነፍሳትን የጎበኘችውም በዚሁ በዮሐንስ ቤት ሳለች ነው። የሮሙ ንጉሥ ጢባሪዎስ የጌታን በግፍ መገደል ሰምቶ ያዝን ነበርና፣ እርሶ ሞቶ ተነስቶ ወደ ሰማይ ያረገ ቢሆንም እናቱ በምድር ያለች አይደለምን? ለምን አታስመጣትምና? አንተ ወንድ ባሪያ እኔ ገረድ ሆነን እርሷን ከዙፋን አስቀምጠን አናገለግላትም የሚል በጎ ቃልን ከሚስቱ በመስማቱ ሊያስመጣት ሰራዊቱን በላከባት ቀን መላእክት በክንፎቻቸው ተሸክመው ወስደው ዓለመ ነፍሳትን አስጎበኟት። በገነት የሚኖሩ ነፍሳትም ዛቲ ይእቲ ሕይወትክሙ ኪያሁ ኪያሃ ሰብሑ ሕይወታችሁ እርሷ ናትና እርሷን አመስግኑ ብለው ሰጧቸው። እነርሱም ተቀብለው የተሸከም የተሸከመችሽ ማኅፀን ብፅዕት ናት። አንቺን ያጠባች ጡት የተባረከች ናት። የእኛም አንቺን ያዩ ዐይኖቻችን ንጹሐን ክቡራን ናቸው፣ እያሉ ከአዳም ጀምሮ እስከዚያችኛዋ ቀን የሞቱ ሰዎች ነፍሳት ይህን ዝማሬ እየተቀባበሉ አመሰገኗት። የወሰዳት መልአክ መልሶ ወደ ቦታዋ እስካደረሳት ጊዜ ድረስ በልጇ ቤዛነት የተዋጁት ሁሉ ዘመሩላት። ይህ የሆነው ጌታ የእናቱን ተድላ ደስታ እንጂ ተድላ ሥጋዋን ስለማይሻ ነው። ከሮም ቤተ መንግሥት ለሚበልጥ ክብር ያጫት እናቱን ክብሯ በምድራዊ ዙፋን እንዲገለጽ አይፈልግምና ይልቁንም በሰማይ ባለችው መንግሥቱ በቀኙ በተዘረጋው ዙፋን ተቀምጣ በክብር ልትገለጥ እንጂ። ምዕራፍ አምስት ጊዜ ዕረፍት አለ። ሶልያና ዮሐንስ እያገለገላት እርሷም እንደናት እያጽናናቸው ለአስራ አምስት ዓመት ቆየች። ከዚህ በኋላ ለሰው ሁሉ እንደታዘዘ በተወለደች በ64 ዓመት ጥር 21 ቀን 49 ዓመተ ምህረት በሞት ወደዚያኛው ዓለም ተወሰደች። መላው ዘመኗ ሲሰላ እንዲህ ነው። ጌታን ሳትፀንስ 15 ዓመት ማለትም ሶስት ዓመት ከእናት ከአባቷ ቤት 12 ዓመት በቤተ መቅደስ ጌታን ፀንሳ ሳለች ዘጠኝ ወር ከአምስት ቀን ጌታን ከወለደች በኋላ 33 ዓመት ከሶስት ወር ጌታ ካረገ በኋላ 15 ዓመት ሲደመር ሰላ ሶስት ሲደመር አስራ ሁለት ሲደመር ዘጠኝ ወር ሲደመር 33 ዓመት ከሶስት ወር አጠቃላይ 64፣ መላው ዘመኗ የሆኖ ሳለ ጌታን ከመውለዷ አስቀድሞ 15 ዓመት፣ ጌታን ከወለደች በኋላ ወላዲታ አምላክ ተብላ እየተጠራች 49 ዓመት በምድር ቆይታለች። በዚህም 15 ዓመት ሲሆናት ለአምላክ እናትነት መታጨቷ የህዋን ደህንነቷን ዳግማዊት ሔዋን እርሷ መሆኗን ሲያጠይቅ ነው። ቀዳማዊ አዳም ሔዋንን ያጫት በዚህ ዕድሜዋ ነበር። ሔዋን የሕያዋን ናት የሚለውን መጠሪያ ስም የወጣላት ለመጀመሪያይቱ ሔዋን በዚህ ዕድሜዋ ነበር። በትክክልም የሕያዋን ናት መባል የሚገባትን መቤታችን እንጂ ሔዋን አልነበረችም የነቃየልናትናትና ስለዚህም በዚህ ዕድሜዋ ለቀዳማዊው አዳም ለክርስቶስ ታጨች። ጌታንም ከወለደች በኋላ የቆየችው 49 ዓመት መሆኑ አንድ ኢዮቤልዩ ነው። ይህም ማለት ሰባት ሱባኤ ማለት ሲሆን፣ በዚህ እመቤታችን በነቢያ ትንቢት በአበው ሱባኤ የተገኘች በአባቶቻችን የጸሎት ውጤት መሆኗን እንረዳለን። የእመቤታችን ምሳሌ የሆነችው ሐመረ ኖህ ዕድሜዋ በኢዮቤልዩ ቁጥር ነው የተሰላ። ከዚያን ጀምሮ 64 ቁጥር ታላቅ ቁጥር ሆነ። እነ ቅዱስ ኤፍሬም ጸሎተ ማርያምን ያደርሱ የነበረው በዚህ ልክ ነበር። በኋላ ውዳሴዋን የደረሱላት እርሷን ፈቃዷ ሆኖ ያስደረሰችው በዚህ ልክ ነው። ዛሬም በበረሃ የወደቁ መናንያን ለመታሰቢያ በዚህ ቁጥር ልክ ይጸልያሉ። ዘመኑ ጥቂት ቢሆንም በመከራ የተፈጸሙ ዓመታት ናቸው። ከዚህ የመከራ ዓለም ሲያሳርፋት ልጇ በግርማ መለኮት በቅዳሴ መላእክት እርሷ ወደ ነበረችበት ወደ ቤተ ዮሐንስ ወረደ። ጌታን የመጽነሷን ዜና በቤተ ዮሴፍ ሰማች፣ የልጇን ሞት በቤተ ዮሐንስ፣ ዛሬ ደግሞ የእርሷን ሞት በዚህ ስፍራ ተነገራት። ስለ ክብሯ ሊቀበላት የወረደው ጌታ ሐዋርያትን ከየአህጉረ ስብከታቸው በፈጣን ደመና ሰበሰባቸው። እመቤታችን እንዲሰናበቷት አዘዛቸው፣ ከዚህ በኋላ በአጸደ ሥጋ አይገናኙምና። ሁሉም ደቀ መዛሙርት ዝቅ እያሉ ተሰናበቷት፣ በረከቷን ተቀበሏት፣ ወደ ፈጣሪ እንድታሳስብላቸው አደራ አሏት። ከዚህ በኋላ አባቷ ዳዊት ንግሥቲቱ በቀኝ ትቀመጣለች የሚለውን መዝሙር እየዘመረላት፣ ሰለሞን ንኢ ርግቤ እያላት፣ ሌሎችም ነቢያት እያወደሷት፣ የሰማይ መላእክት ማንም ሊሰማው በማይችለው የምስጋና ቃል እየጠሯት ሳሉ በልጇ ቃል ቅድስት ነፍሷ ከስጋዋ ተለይቷ የተወደደ ልጇ ቅፍ ላይ ተቀመጠች። ቀኑ ልዩ ነበር። በአጸደ ሥጋ የነበሩ ሐዋርያት በአጸደ ነፍስ ከነበሩ ነቢያት ጋር መሬታውያን ከሰማያውያን ጋር አንድ ሆነው የዘመሩበት ነውና። ነፍሷ ወደ ፈጣሪ ከተመለሰች በኋላ ሐዋርያት ስጋውን ገንዘው ለመቅበር ወደ ጌቴ ሴማኒ ይዘዋት ሄዱ። ከእንግዲህስ እረፉ ብሎ ጌታችን በመከራው ምሽት ለመጀመሪያ ጊዜ በእርሱ ድካም ሰው እንዲያርፍ የተናገረባት፣ አባቴ ሆይ ቢቻልስ ይህች ጽዋ ከኔ ትለፍ ብሎ በመጸለይ የሞትን ጽዋ ከሰው ያሳለፈበት ቦታ ነው። የሁሉ ነገራችን መነሻ እመቤታችን በመሆኗ ወደዚህ ስፍራ ለመቃብር ወሰዷት። ጌቴሴማኒ ከመድረሳቸው በፊት ግን አይሁድ ከጎዳና ላይ በጠላትነት ተነሱባቸው። በእሳት አቃጥለን፣ በድንጋይ ቀጥቅጠን እናጠፋለን፣ ወደ መቃብር እንዳትደርስ እናደርጋለን አሉ። በሕይወት ሳለች ያነሱ እንደነበር ከሞተችን በኋላ ተቃውሟቸው አላቆሙም። ቅዱሳን እንደማይሞቱ በዚህ ይታወቃል። ቢሞቱማ ኖሮ የሞተን ሰው ምን ይሰራል ብሎ ግን ይቃወመዋል። በክርስቶስ የሚሞቱ ግን ያንቀላፉት ለረፍት እንጂ ለሞት አይደለምና፣ ከሞቱም በኋላ ስራ ይሰራሉ፣ ጠላታቸውን ይጎዳሉ፣ ወዳጆቻቸውን ይጠቅማሉ። ከዚህም የተነሳ አጋንንት ሰዎችን እያስነሱ ሲጣሏቸው ይኖራሉ። የልጇን ትንሣኤ እንደሰማን የእርሷንም ትንሣኤ ልንሰማ አይደለምን? ብለው በመፍራት እናጠፋለን ብለው የቀረቡትን አይሁድ በመቅጣት የእግዚአብሔር መልአክ ዮሐንስን ጨምሮ እሳተ መለኮትን በመሸከም የከበረ ሥጋዋን በገነት ካሉት እጽዋት መካከል አስቀምጠው ዮሐንስ በሕይወት ዘመኗ እንዳገለገላት ከሞተች በኋላ ማይጠን ተወርቁን ይዞ በማይጠን በማጠን አገለገላት። ከጥር 21 እስከ ሐምሌ 30 በየአህጉረ ስብከታቸው የነበሩ ሐዋርያት ከነሐሴ አንድ ቀን ጀምሮ በጋራ ስለመቤታችን ከፊታችን መሰወር ሱባኤ ገቡ። ከአንዱ ከዮሐንስ በስተቀር ያለችበትን ቦታ የሚያውቅ አልነበረምና ሁለት ሱባኤ እንደጾሙ ቀኑ ነሐሴ 14 ቀን 49 ዓመተ ምህረት ዕለቱ ዕለተ እሁድ ነበር። የእግዚአብሔር መልአክ አምጥቶ ሰጥቷቸው እነሱም ደስ ብሏቸው ተቀብለው ዕለቱን ቀብረዋታል። የተነሳችሁም እነሱ ቀብረዋት ከሄዱ በኋላ ነሐሴ 14 ቀን 49 ዓመተ ምህረት በዚሁ ዕለት በዕለተ በዕለተ እሁድ ነው። አልዋለችም አላደረችም ከመትንሳኤ ወልዳ የሚል ንባብ ይገኛል። ለሳ ያሉ እንደሆነ ይህ ስለ ሁለት ነገር ነው። የመጀመሪያው በዕለተ እሁድ መነሳቷን ሲያሳይ ልጇ የተነሳው በለተ እሑድ ነውና ሁለተኛው በአዲስ ስጋ ወይም ዳግም ሞት የማያሰጋው ስጋ መነሳቷን ያጠይቃል። ከፍጡራን መካከል ዳግም ሞት የሌለበት አማናዊ ትንሣኤ የተነሳ ከመቤታችን በቀር ሌላ ፍጡር የለምና ተንሣኤዋ ከና ላዛር ትንሣኤ ልዩ መሆኑን ለማስረዳት ከመትንሣኤ ወልዳ ተብሏል እንጂ በሦስተኛው ቀን ተነሳች ለማለት አይደለም። በሦስተኛው ቀን መነሳቷ የሚያመጣው ችግር በአንዳንድ የመጻሕፍት ትርጓሜ ትምህርት ቤቶች እስካሁን ድረስ በወንበር የሚነገረው እመቤታችን ሶስት ቀን ሶስት ሌሊት በከርሰ መቃብር እንደቆየች ነው። ምናልባት በዚህ ነገር ልዩ ሊሆን የሚችለው የዲማ ቅዱስ ጊዮርጊስ ቤተ ጉባኤ ነው። ነገር ግን በየገዳማቱና አድባራቱ ያሉት ሊቃውንት እንደገና እንዲያዩት እያሳሰብኩ፣ ሶስተኛውን ቀን እኔም ሆንኩ ያስተማሩኝ መምህር ለምን እንደማንቀበለው ጥቂት ነገር ልናገር። በሦስተኛው ቀን ተነሳች ከተባለ የአይሁድ ሳልስቱ ማክሰኞ ነው። ማክሰኞ ደግሞ እንደናላዛር ላዛር አይነት ትንሣኤ ካልሆነ አማናዊ ትንሣኤ አይደረግም። አማናዊ ትንሣኤ የሚደረገው በዕለተ እሁድ ብቻ ነው። ምክንያቱም ትንሣኤ ዘጉባ የሚደረግበት በዕለተ እሁድ ስለሆነ ነው። ስለዚህ በዕለተ ሰሉስ ተነሳች ማለት ትንሣኤዋ በብሉይ ኪዳን በብሉይ ሥጋ ነው ማለት ነውና መጠንቀቅ ያስፈልጋል። እንዲያውም መምህር ማይበል ፈጠነ ልሳነ ሊቃውንት በተባለ ያልታተመ መጽሐፍ የዚህን ዓለም ፍጻሜ ሲገልጽ ከሰኞ እስከ ቅዳሜ ያሉ ዕለታት ዕለተ ሙታን ናቸው። በመጨረሻ ዘመን የማታልፍለት እሁድ ብቻ ናት። በአቡሻህር ቀመርም ሲቀመሩ ዕለታት ሁሉ ተገድፈው ሲያልቁ እሁድ ብቻ ትቀራለች። ይህችም አልፋና ኦሜጋ ትባላለች። ይህችም ዕለት ለኖር ነው ዓለም መጀመሪያ እንደሆነች፣ ወደፊትም ለሚመጣው ዓለም ለመንግሥተ ሰማይ ቀዳሚት ናትና ከትንሣኤ ዘጉባኤ በኋላም ትኖራለች። ሰው ዳግም ሞት እንደሌለበት ይታወቅ ዘንድ በዚህች ዕለት አዲስ ሕይወት ይጀመራል ይላል። እመቤታችንም በአዲስ ተፈጥሮ ለተፈጠረው ትውልድ የመጀመሪያ ሆና በእግዚአብሔር ፊት በመገኘቷ ተስፋ ለምናደርጋት ዓለማችን መንግሥተ ሰማያትም የመጀመሪያ አድርጎ ነፍስና ሥጋ የተዋህደው በአንድነት በሚኖርበት መንግሥተ ሰማያት እንድትኖር አደረጋት። እኛ ግን በተረዳ ነገር አበው ምሁራነ ቤተ ክርስቲያን በነገሩን መሰረት የተነሳችው ነሐሴ 14 ቀን 49 ዓመተ ምህረት በዕለተ እሁድ እንደሆነ እናምናለን። የአዳም ባህሪ የአምላክን ባህሪ ገንዘብ ያደረገባት ሰማያዊው መሬታዊው ሲሆን፣ መሬታዊው ደግሞ ሰማያዊ የሆነባት በኋላም በጌታ ትንሣኤ የሰው ልጆች ባህሪ ትንሣኤ ከተረጋገጠበት ከዕለተ እሁድ በቀር ሌላ ቀን የለምና የሰው ልጆች ባህሪ ደግሞ የእመቤታችን ባህሪ መሆኑን ልብ ይሏል። ምናልባት ዛሬ ለምንድን ነው ፍልሰተ ስጋዋን ነሐሴ በገባ በአስራ ስድስተኛው ቀን የምናከብረው የሚል ጥያቄ ከተነሳ፣ ቦ ሌላ ነገር ነው ምስጢሩ። እንዲህ ነው። ቀደም ሲል በጠቀስ ነውና እመቤታችን በተነሳችበት ዕለት ከደቀ መዛሙርቱ መካከል ከቶማስ በስተቀር ያያት ማንም አልነበረም። ቶማስ ብቻ ከሀገረ ስብከቱ ወደ ኢየሩሳሌም በደመና ተጭኖ ሲመለስ እመቤታችን መላእክት በብርሃን ሰረገላ ሲያሳርጓት አገኛት። የመግነዟን ሰበን ለምልክት ለምስክርነትም ሲቢሉ ሰጥታ ነበርና በአመቱ ማለትም በአምሳ ዓመተ ምሕረት በናሴ አንድ ቀን ጀምሮ ሁሉም ሐዋርያት ከቶማስ በጆሮአቸው የሰሙትን ዜና ትንሣኤዋን በዓይናቸው ለማየት እንደገና ሱባኤ ጀምረዋል። ነገርን ሁሉ በጊዜው ውብ አድርጎ የሚሠራው ጌታ በአስራ ስድስተኛው ቀን ከእናቱ ከቅድስት ድንግል ማርያም ጋር በክብር ተገልጾ ቀድሶ አቆረባቸው እና እንደባረካቸው የታሪክ መዛግብት ያስረዳሉ። ስለዚህም አባቶቻችን ሐዋርያት ትንሣኤዋን ያዩበት ቀን ፍልሰተ ስጋሃ ብለን እናከብራለን። እናም የነሐሴ 16 ኛው ቀን ትንሣኤዋ የተገለጠበት ቀን እንጂ የተነሳችበት ቀን አይደለም። ነቢዩ ዳዊት በትንቢት እንደተናገረው ጌታ ከሙታን መካከል ከአብቀኝ ለመቀመጥ ማለትም በክብር በአብሬና ለመኖር እንደተነሳ እናቱ ድንግል ማርያምም ዳግመኛ ሞት በማያስፈራው ትንሣኤ በልጇ ቀኝ ለመቀመጥ ተነሳች። ተንስ እግዚኦ ውስተ ዕረፍት ከ አንተ ወታቦተ መቅደስ ከ አቤቱ ምእመናን ወደምታሳርፍበት ወደ መንግሥተ ሰማያት ተነስ አንተና የታቦትህ መቅደስ። መዝሙረ ዳዊት መዝሙር 131 ቁጥር ስምንት በዚህ አረፍተ ነገር ውስጥ ነቢዩ የተናገረው ስለ ጌታና ስለመቤታችን ትንሣኤ ነበር። መቅደስ የተባለች ኢየሩሳሌም ስትሆን ታቦት የተባለች ደግሞ ማህደረ እግዚአብሔር ድንግል ማርያም ናት። ከዚያች እለት ጀምሮ ለዘላለም በሰማይትነቷ ከሰማታት በትሕትናዋ በትዕግሥቷ ከጻድቃን በድንግልናዋ ከደናግል በነብይነቷ ከነቢያት የምትቆጠረው እመሰማይታት ምክሃ ደናግል፣ ማህደረ ንጹሐን፣ አክሊለ ጻድቃን ተብላ የምትጠራ እመቤታችን ድንግል ማርያም በእግዚአብሔር ፍቃድ በተሰጣት ስልጣን በቀኙ ተቀምጣ ትኖራለች። ያ ማለት በመንግስተ ሰማያት ማለት ነው። ለእግዚአብሔር ቀኝና ግራ የለውምና። ሰዓሊ ለነ ቅድስት አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። ሕይወተ ማርያም ድንግል ተፈጸመ። በሊቀ ሊቃውንት ስምዐኮነ መላክ ይቆየን።